እተነብያለው በጌታ በኢየሱስ ክርስቶስ ስም ይህ የጥቅምት ወር ኦ በናዝሬቱ በኢየሱስም የማምለጥ ወራችሁ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን ይላል። በጌታ በኢየሱስ ክርስቶስም በዚህ ጥቅምት ወር ታመልጣላችሁ። ከተያዘባችሁ ከደበቁባችሁ ከየትኛውም ወጥመድ ታመልጣላችሁ። ከየትኛውም ከታቀደላችሁ የኢየሱስ ወገን ያልሆነ መንፈስ ታመልጣላችሁ። ከየትኛውም እስራት ታመልጣላችሁ። ከየትኛውም ማጣት ታመልጣላችሁ። ከየትኛውም ገደብ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች ካለ በዚህ ወር እኔ ትንቢት እናገርባችኋለሁ። በጌታ በኢየሱስም የማምለጥ ወራችሁ ነው። ፋይናንሻሊ የምታመልጡበት፣ ፊዚካሊ የምታመልጡበት፣ ስፒሪቹዋሊ የምታመልጡበት፣ ሜንታሊ የምታመልጡበት በነገር ሁሉ እግዚአብሔር የሚያስመልጣችሁ ወር እንዲሆን ይህ የጥቅምት ወር የማምለጥ ወራችሁ እንዲሆን በጌታ በኢየሱስም እጸልያለሁ ከየትኛውም ስራዓት አሁን በኢየሱስ ስም እንድታመልጡ ጸለይኩኝ። ከየትኛውም የታሰራችሁበት አካሄድ አሁን ማምለጥ እንዲሆንላችሁ መጽሐፍ የሚለው እንደዛ ነው፣ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች ወጥመድ ተሰበረ፣ እኛም አመለጥን ይላል። ይህ ማለትን ማለት ነው። እግዚአብሔር ወጥመድን የሚሰብር አምላክ ነው። በእናንተ ላይ የተጠመጠ ወጥመድ ከዚህ ወራችሁ ላይ በናዝሬቱ በኢየሱስ ስም የተሰበረ ይሁን። ከፋይናንሳችሁ ላይ በኢየሱስ ስም የተሰበረ ይሁን። ከሕይወታችሁ ላይ በኢየሱስ ስም የተሰበረ ይሁን። ከአካሄዳችሁ ላይ በኢየሱስ ስም የተሰበረ ይሁን። ራካዘተለማንd እግዚአብሔር እንደዚህ ይላቸዋል በዚህ ወር ታመልጣላችሁ። ከየትኛው ከተጠመደባችሁ ወጥመድ፣ ከደበቁብህ ወጥመድ አስመልጠኝ ይላል መዝሙረኛው። ደግሞ እግዚአብሔር ከደበቁባችሁ ወጥመድ፣ ካሰሩባችሁ ወጥመድ፣ ከየትኛውም የኢየሱስ ወገን ያልሆነ አሰራር እንድታመልጡ በኢየሱስ ስም ጸለይ ከሆኝ እንድታመልጡ በኢየሱስ ስም ጸለይ ከሆኝ እንድታመልጡ በኢየሱስ ስም ጸለይ ከሆኝ እግዚአብሔር ወጥመድን የሚሰብር አምላክ ነው። ደግመዋለሁ፣ እግዚአብሔር ወጥመድን የሚሰብር አምላክ ነው። እግዚአብሔር በማይፈለግ መንገድ ውስጥ የተጠመዳችሁበት አካሄድ ቢኖር ዛሬ በጌታ በኢየሱስ ክርስቶስም ወጥመዱ ተሰበረ፣ ወጥመዱ ተሰበረ፣ ወጥመዱ ተሰበረ። እናንተም አመለጣችሁ፣ እናንተም አመለጣችሁ ከደበቁባችሁ ወጥመድ በኢየሱስም ከድግምት ከጥንቆላቸው መተታቸው በኢየሱስ ስም አመለጣችሁ። ዛሬ የትኛውም ተነግሮብኛል ብላችሁ የምታስቡት ተደርጎብኛል ብላችሁ የምታስቡት ወጥመድ ቢኖር ዛሬ ተሰበረ፣ ተሰበረ፣ ተሰበረ በጌታ በኢየሱስ ስም። ይህ የጥቅምት ወር የማምለጥ ወራችሁ ነው። በዚህ ወር እግዚአብሔር ፋይናንሻሊ ያስመልጣችኋል። እግዚአብሔር ስፒሪቹዋሊ ያስመልጣችኋል። እግዚአብሔር ሜንታሊ ያስመልጣችኋል። ፊዚካሊ፣ ኢሞሽናሊ ኢን ኤቭሪ ዳይሜንሽን ኦፍ ዩር ላይፍ በኢየሱስ ስም ማምለጥ ሆነላችሁ። በኢየሱስ ስም ማምለጥ ሆነላችሁ። በኢየሱስ ስም ማምለጥ ሆነላችሁ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፤ ወጥመድ ተሰበረ፣ እኛ አመለጥን። ይህ ወር የጥቅምት ወር የማምለጥ ወሬ ነው እያላችሁ ኮሜንት ላይ ጻፉ። ይህንን ደግሞ በጌታ በኢየሱስ ስም ኮፒሊንግ ሼር በማድረግ አብራችሁን አገልግሉ። የማምለጥ ወራችን ነው የጥቅምት ወር በጌታ በኢየሱስ ስም በእኛ ላይ ይህ ተፈጸመ። አመለጥሽ፣ አመለጥክ፣ አመለጥሽ በጌታ በኢየሱስ ስም አሜን፣ አሜን።